እንደው ይቅርታ አድርጉልኝና ማለት ነው፣ በዚህ ሰዓት ንግድ ቤት ከፍቼ እነግዳለሁ የምትሉ ሰዎች ስራ ስራለው ስራለሁ እንቀሳቀሳለሁ የምትሉ ሰዎች እግዚአብሔር ምስክሬ ነው የምላችሁ ገንዘባችሁን እንዳታወጡ። እሺ፣ እኔ የምመክራችሁ ብራችሁን እንዳታወጡ። አንደኛ ግብር በሶስት ወር ሆኗል፣ በፊት በዓመት አይደለም። በሶስት ወር ውስጥ እየሄዳችሁ ቀበሌ ተመላልሳችሁ ነው ግብር የምትገብሩት። በዛ ላይ ክላስ አይሰጧችሁም፣ በጣም ያመላልሷችኋል፣ ይጣላችኋል። እና ስለዚህ ማለት ነው፣ ስለዚህ ስራ ስራለው ብላችሁ ምንም አይነት ሀሳብ እንዳይኖራችሁ፣ ያላችሁን ገንዘብ አውጥታችሁ ስራ ስራለው ብላችሁ ብራችሁን እንዳታበካክኑ በይበልጥ ደግሞ ማለት ነው ስደት ሂዳችሁ ከስደት ተመልሳችሁ ገንዘባችሁን አውጥታችሁ የሆነ ንግድ እሰራለሁ፣ የሆነ ንግድ ነገር እሞክራለሁ ብላችሁ ሱቅ ተከራይታችሁ ከፍታችሁ ለምትገቡት ሰዎች ከዛ ያመጣችሁትን ብር እያንዳንዷን ማለት ነው ለየአንዳንድ ግለሰብ እንደምታድሉት ነው ማወቅ ያለባችሁ። ከአከራይ ጀምሮ፣ ከጥበቃ ጀምሮ፣ ከሚኒሻ ጀምሮ፣ ከግብር ጀምሮ ለየአንዳንድ ሰው ገንዘባችሁን እያወጣችሁ ለየአንዳንድ ሰው ታድላላችሁ። ለፍታችሁበት ስቃችሁን በልታችሁ እንቅልፍ አታችሁበት ያገኛችሁትን ገንዘብ ለየአንዳንድ ሰው እያደላችሁ ነው የምትኖሩት። ህይወታችሁ እንደዛ ነው የሚቀጥለው። ከዛ በኋላ ብራችሁ ስታልቅ ጥፍጥፍ ብላችሁ ወደ ቤት የሚገርማችሁ ደግሞ የገዛዛችሁትን ዕቃ እንኳን በሚቸግራችሁ ሰዓት የሚገዛችሁ ሰዎች አታገኙ። በጭራሽ የሚገዛችሁ የሚረከባችሁ በወደቀ ገንዘብ እንኳን የሚረከባችሁ ሰው አታገኙ። ምክንያቱም ሁሉም ችግር ላይ ነው ያለው። ሁሉም ሚረከበኝ ባገኝ የሚልበት ሁኔታ ላይ ነው ያለው እና እኔ እግዚአብሔርን የምመክረው ነገር ምንድን ነው በተለይ በተለይ ከስደት መታችሁ ገንዘባችሁን አጠራቅማችሁ መታችሁ አገሬ ላይ ስራ ስራለሁ ብላችሁ ንግድ ቦታ ተከራይታችሁ ምናምን በራችሁን እንዳታጠፉ። ብትሰሩ ብትሰሩ ምናልባት አራት ወር ወይ ስድስት ወር ወጥራችሁ ብትሰሩ፣ ከዛ በተረፈ ግን ባዶ እጃችሁን ወደ ቤት ነው የምትመለሱት። ግፋ ያለ ጎበዝ የሆነ ሰው አመት ቢቆይ ነው ከዛ በላይ አይቆይም። ሰው ልጅ ደግሞ አንድ አመት ብቻ ለመኖር አይደለም እቅድ የሚይዘው ረጅም አመት ለመኖር ነው። ከእግዚአብሔር ጋር እቅድ የምናወጣው አደለ፣ የነገውን እያቀድን ነው ዛሬ የምንሰራው። ስለዚህ ለማንኛውም እኔ በሶስት ወር ውስጥ የአንድ አመት ግብር ከፍያለው። ልክ አሁን ዘጠነኛ ወር ላይ ሲሆን ፍቃድ አውጥቻለሁ ማለት ነው። ዘጠነኛ ወር ላይ ከሆነ ፍቃድ ሳወጣ ግብር በምገብር ሰዓት የሶስት ወር ይባላል። ግን ምገብረው የሶስት ወር ነው። ግን ደግሞ ምንድን ነው የሚሆነው? የሚኒሻ ሶስት ሺ አምስት መቶ አለ፣ የጤና መድን አለ። ሁሉም ተደማምሮ ተደማምሮ ግብሩ ኦቨር ነው የሚመጣው። ስለዚህ የሶስት ወር ከፍያለው። አሁን ደግሞ ሶስት ወር አለብኝ። አሁን ደግሞ ትላንትና መጥተው እናሽጋለን፣ የሶስት ወር ክፈይ። ባለፈው ሶስት ወር ከፍ የለ እንዴ ስላቸው፣ አሁንም የሶስት ወር ህግ ወጥቷልና በየሶስት ወሩ እየመጣችሁ ግብር መገበር አለባችሁ ብሎ ትላንት መጡ። ዛሬ እኔ በሬን ዘግቼ ቤቴ ቁጭ ብያለሁ። በነገራችሁ ላይ ዕቃ ነግጄ ልመጣ ነው። ቪዲዮ ቀርጬ እለቃለሁ። ግን የምመክራችሁ ነገር አደራ፣ በእውነቴ እውነት ነው የምላቸው፣ እግዚአብሔር ምስክሬ ነው እኔ ሆዴ እንደተቃጠለ ማንም ሰው እንዲቃጠልም እኔ እንደተቀጣው ማንም ሰው እንዲቀጣም ስለማልፈልግ ነው። ስራ ስራ አለው ብላችሁ ንግድ አለም እንዳትገቡ በዚህ ዘመን ውስጥ ማለት ነው። በዚህ ዘመን ምንም አይነት ስራ ስራ አለው ብላችሁ ንግድ አለም፣ መንግስት አሁን የብር እራብ አለበት የገንዘብ ጥማት አለበት። እንዴት አድርጎ አሯሩጦ ከእጃችሁ ላይ ገንዘባችሁን ማውጣት እንደሚፈልግ በ10 ብር በ20 ብር በሺህ ብር በ2 ሺህ ብር ጀምሮ ማለት ነው እንዴት አድርጎ ከእናንተ እጅ ገንዘባችሁን የሰራችሁበትን ሊነጥቃችሁ እንደሚፈልግ እሱን ሁላችሁም ሲደርስባችሁ የምትረዱት። ግን ዛሬም ላስጠነቅቃችሁ የምፈልገው ስራ ስራ አለው ብላችሁ ቦታ ተከራይታችሁ ፍቃድ አውጥታችሁ ራሳችሁን ለጭንቀትና ለመከራ ራሳችሁን አትጋብዙ። መልክቴ ይሄን ነው። ለማንኛውም ሱቄን ዛሬ ምናልባት ከቻልኩ ዛሬ ቪዲዮ እየቀረጽኩኝ እቃይን አግዛለው ይረከበኝ ስላላገኘው ማለት ነው። ኮስሞቲክስ ሱቅ ነው። ካላገኘውም ነገ ከነገ ወዲያ ግን መክፈት አልችልም። ምክንያቱም ይታሸጋል ማለት ነው። ፍቃዱን እዛው ትቸው። ምክንያቱም ዝጉልኝ ካልኩኝ አሁንም ክፍያ ነው። የማዘጋያ ክፍያ አለ፣ የሶስት ወር ግብር አለ። ስለዚህ ከዚህ በኋላ ምን አይነት ስራ ለመስራት እንኳን ባስብ የግድ ያንን እንትን ማንሳት አለብኝ፣ ግብሩን መገበር አለብኝ። ፍቃዱን ለማዘጋት ማለት ነው። ፍቃዱን ማዘጊያው ደግሞ እራሱን የቻለ እስከ አስር አስራ አምስት ሺ ብር ይፈልጋል። እንደ ኢትዮጵያ ኑሮ ደግሞ በጣም ይሄ ከባድ ነው። ስለዚህ ፍቃዱንም ባላዘጋው ከዚህም በኋላ ምንም አይነት ስራ ምሰራለሁ ብዬ ራሴንም አላዋረድም። ፍቃዴንም አዘጋለሁ ብዬ እኔ ቀበሌ አልመላለስም። እቃ ነጄ ወደ ቤት ይገባለው። ከዛ በኋላ እግዚአብሔር የሰጠኝንን ደግሞ አይዋለው ማለት ነው። ለማንኛውም ይሄን ሀሳብ ላካፍላችሁ ብዬ ነው። አመሰግናለሁ።